ሰላም ሰላም ሰላም ለእናንተ ይሁን የዩቱብ ቤተሰቦቼ እንዴት ናችሁ? ደህና ናችሁ? ሁሉ ሰላም፣ ሁሉ መልካም እግዚአብሔር ይመስገን። እኔ ጋር ሁሉ ሰላም ነው። እንግዲህ ሁልጊዜ ጊዜ ከመግቢያዬ ነው የምናገረው ማለት ነው ያው ሰብስክራይብ፣ ላይክ፣ ሼር፣ ኮሜንት እንዳይረሳ። ሰብስክራይብ አብሶ ሼር ማድረግ እንዳይረሳ አበረታቱኝ። ያው ዩቱብ እንደ ያው ተፍ ተፍ እያልኩ አይደል ያለው። ስለዚህ አበረታቱኝ ውዶቼ። ያው ከመግቢያ ዬን ልናገር ብዬ ነው እና በተረፈ ደህና ናችሁ? ሁሉ ሰላም፣ ሁሉ መልካም፣ እግዚአብሔር ይመስገን። እኔጋ ሁሉ ሰላም ነው። እንግዲህ ሰብስክራይብ አድርጉኝ እንዳይረሳሽ፣ ሰብስክራይብ ሼር፣ ኮሜንትም ጻፉልኝ፣ ላይክም ስጡኝ እና እንዴ ናችሁ እና ይኸው አለሁላችሁ። እንግዲህ እኔ እህታችሁ አለሁ ይመሻል ይነጋል፣ ይመሻል ይነጋል። እና እንደዛ ነው ላችኋለሁ ማለት አሁን እኔ ዛሬ ደግሞ የመጣሁበት አንድ ነገር ላጫወታችሁ ነው። ምንድን ነው የምታጫወችን? ካላችሁ ይኸውላችሁ እኛ ማለት ነው፣ አሁን እንደምታዩኝ እኔ ያለሁት መዳብ ኩሽና ውስጥ ነኝ። ያው ለእኛ ደግሞ ኦፊሳችን ነው፣ አብሱ ለመዳብ ቅመሞች ለአረብ ሀገር እህቶቼ ኦፊሳችን ነው። ኦፊሳችን አይደለ እንዴት? ኩሽና ውስጥ ኦፊሳችን ነው በቃ። እና አሁን አንዳንድ እህቶቼ ማለት ነው ብዙ ጊዜ ማለት እንደዚህ ትንሽ አመም ነገር ሲያደርገን ሁላችንም ማለት ነው አመም ነገር ሲያደርገን፣ ያው ለሰዎቹ ቶሎ ብለን አንነግራቸውም። ከዛ ትንሽ በጣም ሲብስብን ነው የምንነግራቸው ማለት ነው። እና ሲያመን ምን ያደርጋሉ እነሱ ደግሞ ቤት ውስጥ ያለው መድኃኒት ለራሳቸው ለራሳቸው በራሳቸው ተመርምሮ ደማቸው ተመርምሮ የወሰዱትን መድኃኒት ለእኛ ይሰጡናል። ማለት ብዙዎቹ በቃ እንደዚህ ውሰጂ፣ ሁለት ፍሬ ውሰጂ፣ ከዛ ዋጠጭ ምናምን ነገር ነው የሚሉት። ካልሆነ ደግሞ የራስ ምታት መድኃኒት ነው ዝም ብሎ የሚሰጡት እና የራሳቸውን መድኃኒትም የሆነ በቃ እንዴ ነው የሚያደርግሽ? ምናምን ይሉና አንስቶ እነሱ እንዳለ ከበታቸው ሙሉ መድኒት ብቻ ነው አንስቶ ከዛ ማል ይሰጣቸዋል። ከዛ ያቺ ደግሞ ያቺ እህቴ አንስታ ውስድ። ብዙዎቹ እንደዛ ነው የሚያደርጉት። እኔ በጣም መመክራችሁ ነገር እህቶች፣ አብሶ አረብ አገር ያላችሁት እህቶች፣ የትም ሀገር ያላችሁት ሲያማችሁ እነሱ የሚሰጧችሁ መድኒት በፍጹም ወሰድ የለባችሁ ቃመማችሁ አደለ ወደ ሕክምና ቦታ ነው መሄድ ያለባችሁ። ምንም ወረቀታችሁ አይስተካከል ምንም አይል አብሶ አረብ ሀገራቶች ማለት ነው። ለታመመ ሰው ወረቀት ኖርሽ አልኖርሽ ያክማሉ። ስለዚህ ቅድሚያ እናንተ ቀጥታ ወደ ሆስፒታል ነው እንጂ እነሱ የሚሰጧችሁ መድኃኒት በብዙ አትውሰዱ፣ አትውሰዱ። ድንገት እንደው ከባሰባችሁ ቤት ውስጥ አለ የራስ ምታት መድኃኒት ፓናዶል፣ ማንም ማያውቅ የለም አለ እኔ እዚህ ጋር አሁን ዩቱብ ት እንዳይለብኝ ብዬ ነው። እኔ ይከልክል አይከልክል አላውቅም። መድኃኒቱን ለማሳየት ማለት ነው እንጂ አሳያችሁ ነበር። የሆነች ዱቄት የምትመስል ነገር አለች። እሷም በትንሽ እሱ ራሱ ባናዶን ነው። ማናችሁም ቲክቶክ ላይ ማሳየት ትችላለሁ። ቲክቶክ ላይ ልታዩት ትችላላችሁ። እቺ እትኗ ደግሞ ማለት ነው። ይህ መድኃኒቱ ደግሞ ባናዶን ብሎ ማንም ሰው ያነባታል። ደግሞ ማንም ደግሞ የራስ ምታት መድኃኒት መሆኑ ማናችሁ ታቆታላችሁ። እሱንም ማብዛት የለባችሁም ከስንት አንዴ ከስንት አንዴ እንጂ ሌላ እመም ውስጣችሁ ሌላ እመም ሲሰማችሁ የእነሱ መድኃኒት አንስቶ ሲሰጧችሁ ውዶቼ እንዳትወስዱ። የእነሱን መዳኒት አንስቶ ይሄ መድኒት እኔን አሽሎኛል፣ ልክ እንዳንቺ ነው የሚያመኝ። የእነሱ ደም ሌላ፣ የእናንተ ደም ሌላ። እነሱ ተመርምሮ በደማቸው ውጤት ነው ያ መድኒት የሚሰጣቸው። እኛ ደግሞ የእነሱን ዝም ብሎ አንስቶ ከከበት ውስጥ መዳኒታቸው እንግዲህ ከበት ሙሉ ነው። ሁላችንም እናውቀው ነው አረብ ሀገር ያለን ልጆች ስለ እነሱ ቤት ስለ መዳኒቱ። እኔ ራሱ ግራ ይገባኛል። አንዴ ምንድን ነው ይውሉላለው ሰጠ። የመድኃኒቱን ማአት ብታዩ አንድ ከበት ሙሉ ነው እና እነሱ ከዛ ማላ አንስቶስ ሰጣቸው ያ በፍጹም እሺ አልወስድም አትበሉ፣ አልወስድም አትበሉ። ያው እነሱ ፊታቸው ይቀያየራል፣ የሆነ የሆነ ነገር ይሆናሉ። አልወስድም እና ወዶቼ ተደውሎብኝ ነው፣ ስልክ ተቋርጦብኝ ነው። እና እንደዛ ነው እላችኋለሁ። ለማንኛውም እንደዛ ነው ዝም ብላችሁ መድኃኒት አትውሰዱ ማለት ወደ ሌላ ችግር ነው የሚወስዳችሁ። ማለት መድኃኒት በወሰዳችሁ ቁጥር እነሱ የሚሰጧችሁ መድኃኒት በወሰዳችሁ ቁጥር ደምስ ማለት የደም በትንቧንቧ ውስጣችን ገብቶ ሌላ ሌላ ሌላ በሽታ ሌላ ችግር ነው የሚፈጥርብን። እኛ በቀላሉ መዳን የምንችለውን የባ ሳኪን ቤት ሄደን ከባድ ነው የሚሆንብን። እና እነሱ የሚወስዱትን መድኃኒት ዝም ብለን እነሱ ስለሰጡን ብቻ መዋጥ የለብንም። ግን ሲሰጡን ሲሰጡን እሺ ብለን ወስደን ማለት ነው እሺ ብላችሁ ትወስዱና ማለት ነው የሆነ ልክ እንደዋጣችሁ አስመስላችሁ እንደዚህ ሁለቱን ሁለት ፍሬ ከሆነ ወይ አንድ ፍሬ ከሆነ ውሰጂ ውሰዱ ብሎ የሰጧችሁን ትጥሉት አላችሁ። ትከፍቱት እና ትጥሉት አላችሁ። እንደዛ ነው ማድረግ ያለ አልወስድም፣ አይ አልፈልግም ካላችሁ ሌላ ነገር እነሱ ደስ ስለማይላቸው በቃ አልተሻለኝም፣ ወስጄ አልተሻለኝም። ከዛ አኪም ቤት አኪም ቤት ሳይወዱ ለግዳቸው አኪም ቤት ይወስዷቸዋል። አንዳንዶች ማትፈሩ ድፍረት ያላችሁ ደግሞ አይ የደሜ የማለት ሐኪም ቤት ሄጄ ደሜ ነው መታየት ትክክል ደሜ ነው እንጂ መታየት ያለብኝ እናንተ የሰጣችሁ መድኃኒት ዝም ብዬ አልወስድም ማለትም ትችላላችሁ። ደፋር ከሆናችሁ ማትፈሩ ከሆናችሁ እና እንደዛ ማድረግ ትችላላችሁ እና እንደዛ አድርጋችሁ ማለት ነው። እንደነገርኳችሁ ነው። እየሰጧችሁ እየሰጧችሁ መድኃኒትም አዎ ወስጃለሁ ነው እያላችሁ፣ ጥላችሁት ማለት ነው። አልተሻለኝም፣ በቃ ግዴታ መሄድ አለብኝ ሐኪም ቤት ማለትም ትችላላችሁ። እንደዛ አድርጉ እንጂ እነሱም የሚሰጧችሁ መድኃኒት ዝም ብላችሁ አትውሰዱ ነው ምለው። እና ይህንን ይመስላል የእኔ ውዶች እና በተረፈ ደና ናችሁ እና ስለምታበረታቱኝ አመሰግናለው። ደግሞም ሼር አድርጉልኝ፣ ሰብስክራይብ አድርጉ እና ሼር አድርጉልኝ፣ ኮሜንት ጻፉ፣ አበረታቱኝ። እንደዛ ነው እላችኋለሁ። እና አሁን እውነት ብዙዎቹ የሚታመሙት በዛ በዛ ምክንያት ነው። በዛ በዛ ምክንያት ስለሆነ ጥንቃቄ ማድረግ መልካም ነው እላለሁ። እና ይህንን ይመስላል። ይህን ውዶች እኔ ማደርጎ ነው የምነግራችሁ። እኔ ብዙ ጊዜ እኔ ሴትዮዋ ይህ ቁጥሩ ነው፣ ይሄ ከለንደን ያመጣሁት መድኃኒት ነው፣ ይሄ ከአሜሪካ ያመጣሁት ነው። ልክ እንደ አንቺ ነበረ የሚያመኝ፣ ይህንን ነበረ ወስዶ ትለኛለች። እኔ በፍጹም ከዛ አንዳንዴ ደግሞ ማለት ነው ቅር እንዳይላት ብዬ እሺ ብዬ ቀበልና ከፍቼ ጥለዋለሁ። ከለንደን ያመጣችሁ ከአሜሪካ ያመጣችሁ እንደዚህ ብዬ እሷ ምሰጠኝም መድኃኒት አልወስድም። እንደ እሷ እናቴ በደሟ ልክ በደሟትን ተመርምራ ታይታ የወሰደችው መድኃኒት እኔ እንዴት ዝም ብዬ ወስዳለሁ? እና ውዶች ለማንኛውም በሚሰጡ መድኃኒቶች አንዳንድ ነገር ጥንቃቄ ማድረግ አለብን። ዝም ብለን መውሰድ የለብንም። ይህንን ይመስላል የእኔ ውዶች። በተረፈ ደህና ናቸው ግን እና አበረታቱኝ፣ ደግሞ ሼር አድርጉልኝ። ሼር ሼር አድርጉልኝ፣ እስቲ እንደው አበረታቱኝ። ያው አሁን ትንሽ ነው የቀረው ሰባት ሰው ነው ምናምን የቀረው። አምሳ ከሞላ በኋላ አለ ሊብ ላይ ገባለው፣ ግን ሰዓቱን አስቆጥሩልኝ፣ ቪዲዮን ይዩልኝ። ማለት ባይመቻችሁ ራሱ የሆነ ቪዲዮን አይታችሁ ብጨርሱልኝ ደስ ይለኛል በእውነት። እና አበረታቱኝ እላችኋለሁ ቤተሰብ በጣም ነው ማመሰግነው። ግን አሁን እራሱ አሪፍ ነው እያበረታታችሁኝ ያላችሁ ደግሞ የበለጠ ያው ቪዲዮዋን እያያችሁ ሰዓቷን ብታስቆጥሩልኝ ደስ ይለኛል። ያው ገና አራት ሺህ ስለሆነ ሰዓት የሚያስፈልገኝ ገና ምንም ነገር ሰዓቱ ምንም የታየልኝ ነገር የለም። ብታበረታቱኝ፣ ሰዓቱን ብታስቆጥሩልኝ ደስ ይለኛል ውዶቼ። እና እንደዛ ነው እላችኋለሁ፣ አበረታቱኝ። ከዚህ በፊት እኮ ነው አስታውሳለሁ። ከዚህ በፊት ይሄ ቅድም ባልኳችሁ መድኃኒት ማለት ነው ጥርሷን ጥርሷን አሟት ሐኪም ቤት ሄዳ ማለት ነው ለጥርስ መም ነበር ሐኪም ቤት ሄደችው ከዛ ማለት ሐኪም ቤት ሳይሆን ፋርማሲ፣ ያው ከፋርማሲ መድኃኒት የማስታገሻ ነገር የለም ማስታገሻ ወስዳ እሱ ውጣ በቤት ውስጥ በዛው የተሰናበተች አለች። እዚህ ዱባይ ላይ ቆይቷል ግን በጣም ቆይቷል። እና ዝም ብላችሁ መድኃኒት ከፋርማሲ እየሄዳችሁ የምትገዙ ልጆችን ጥንቃቄ ማድረግ አለባችሁ። ሐኪም ለነገሩ ፋርማሲዎቹም ዝም ብሎ አይሸጡም አይሸጡም። አብሶ እዚህ ሀገር በጣም ይገርመኛል። ኒው ፋርማሲ እዚህ ይገርመኛል ይሄ ባናዶ የራስ ምታት መድኃኒት የሆነ ማስታገሻ፣ ጥርስ ማስታገሻ ነገሮች ምናምን ነው እንጂ እንደዚህ መድኃኒት ነገሮችን ኢንሹራንስ ያኔ በቃ የሆነ በቃ ትን ነገር ዝም ብሎ አይሸጡ ያላ አኪም ማስረጃ፣ እንደዚህ በፍጹም ትሞታታላችሁ እንጂ አይሸጡላችሁም። እና በጣም አሪፍ ነው፣ ህክምና ከታያችሁ በኋላ እየታዘዘላችሁ መድኃኒት ጥርሳችኋል ጥርስ ራሱ ቢሆን ሐኪም ካየ በኋላ ትምትሉ ደስ ይለኛል። ለጥርስ ራሱ ጥርስ ደግሞ በአሁኑ ሰዓት ከባድ ሆኗል ጥርስ ነው ማለት ነው። ስለዚህ ለጥርሳችሁ ራሱ ሐኪም ካየላችሁ በኋላ ሐኪም የጻፈላችሁ ነው እንጂ ሄዳችሁ በራሳችሁ ያው እንደነገርኳችሁ ነው። ዝም ብሎ ማይሸጡ ግን ጥንቃቄ ማድረግ መልካም ነው እላችኋለሁ። የእኔ ውዶች እንደዛ ነው። ለማንኛውም በተረፈ እንዴት ናችሁ ግን እና እንደነገርኳችሁ አበረታቱኝ እኔ ቪዲዮን ባይመቻችሁ እንኳን ራሱ እያያችሁ ስራ እየሰራችሁ ክፍት አርጋችሁ ልኝ ሰዓት አስቆጥሮልኝ ሰዓቱ ገና ስለሆነ እኔ የእናንተ ማበረታታት እፈልጋለሁ አበረታቱኝ እንደነገርኳችሁ ነው ባይመቻችሁ እንኳን ስልኩን እየከፈታችሁ ቁጭ አርጋችሁ ሰዓቱ ደቂቃው ይለቅ ሰዓቱን ሞሎልኝ እሺ ገና የሚያስፈልገኝ አራት ሺህ ሰዓት ነው። ገና ነኝ። በጣም ገና ነኝ። በጣም ምንም በቃ ገና ነኝ። ገና እንግዲህ ገና ገና ነኝ። አለ አላደለም እና አበረታቱኝ ውዶቼ፣ ቪዲዮን እየከፈታችሁ ሰዓቱን አስቆጥሩልኝ ነው የምላችሁ እና ይህንን መስሎ የኔ ውዶች፣ እውነት ይገርመኛል ግን አንዳንዴ ማለት አሁን ሌሎች ትላይ በቃ እንደዚህ ዩቱብ ላይ ከፍቶ ምናምን ሲ ወዲያውኑ በቃ ወዲያውኑ። እኛ ግን አሁን እዚህ ተፈተፊ ብዬ ብመጣ ሰብስክራይብ እንኳን አምሳ ሊሞላ አልቻለም። ገና ነው ገና በጣም ገና እና ለምን እንደማታበረታቱ እኔ አላቅም። እግዚአብሔርን እና አዋካችሁን ምላችሁ እሱ ነው አበረታቱኝና ወዳለ ከባድ ነው ግን አረብ ሀገር ላይ በአረብ ሀገር ላይ እውነት ማንም አይታመም። በጣም ከባድ ነው በጣም በጣም። እና እንደነገርኳችሁ እንግዲህ አበረታቱ ነው የምላችሁ ላይክ ኮሜንት ሰብስክራይብ አርጉኝ። ሰላማችሁ በዚህ ይበል። ቻው።